ሰሚኝማ ያ ልጅ ሲያሳዝነኝ ደግሞ ስወደው፣ አንቺ እኮ ዝም ብለሽ ኔ ካብሾ እሱ እንደሆነ ክብረ ያወድለት ታይበናትሽ፣ እንደዚህ አትበይ፣ ያሳዝናል፣ እናገባኝ። ስለዚህ ልጅ ከዚህ በኋላ አታንሽብኝ። እናንተ ይሄን እቃ ውሰድለን እሺ። እሺ፣ እናንተ ቤት ነው ወይስ ሩቅ ነው? አይ የእኛ ቤት ነው። እንዴት ጥፍ ብሎ። እሺ ኑ፣ በቃ በቃ፣ እዚህ ጋር አስቀምጠው። እንደዚህ ሆነክ ልገባ ነው እሷን ተዋት። ሂሳብ ስንት ነው? ችግር የለውም፣ ደስ ያለሽን ስጭኝ። ወይኔ ካሽ አልያዝኩም፣ አካውንት ንገረኝና ላስገባል። አረ በቃ ችግር የለውም፣ ሌላ ቀን ትሰጪኛለሽ። ሲያስጠላ አንጀት ለመብላት እንኳን የሚያደርገው ነገር ሲቀፍ ሐሴት አንቺ ግቢ በቃ። ይቅርታሽ፣ ችግር የለውም። ሰው በተገፋው ልክ ነው የሚገፋው። እሱ አንተዋትና ቆይ ግን ለምን አብረን አንሆንም? ምሩ ብዙ ጊዜ ነግሬሻለሁ፣ እኔና አንቺ የኑሮ ደረጃችን አይመጣጠን። እሱ ችግር የለውም። እኔ ጋ እኮ ያለው ይበቃናል። ወንድ እኮ ነኝ። ምሩ እንደ ወንድ ይህን ማድረግ አልችልም። ደግሞ እሺ ብዬ አንቺን በአገባሽ ራሱ ክብራችንን የሚሉ ቤተሰቦች አያስቀምጡኝም። ችግር የለውም። ለሱ እኔ ማድረግ ያለብኝ ነገር ሁሉ አደርጋለሁ። ሁሉም ነገር እኮ እግዚአብሔር ሲፈቅድ ነው የሚሆነው። እሺ አሁን ላመጣበት አንድ አምሽ ብር ላክላ፣ አካውንትህን ንገረኝ። አንድ ሺህ አርባ አራት 259831 ይሄ ኮሙታን ሳማር ቅዱስ ሚካኤል ገዳም ነው የሚለው። አዎ ከኔ በላይ እነሱ ያስፈልጋቸው። አባቶች በዚህ ክረምት የሚያርፉበት ቤት የላቸው። እኛም ካለ ላ አስራት በኩራታችንን እያወጣን የአባቶችን ቤት እየሰራን በረከታችንን እናገኝ። አስራታችሁን በማስቀምጥላችሁ አካውንት ማስገባት ትችላላችሁ።